ጉድ ጉድ ጉድ እሩታዬ ለው እሩታዬ፣ እንዴት ነሽ አንቺ? ላታረግዥ ነው ላትወልጅ ነው? እን አረገዝኩኝ አልሽው። እኛ የአንቺን መውለድ እየጠበቅን በቃ፣ ቆጥረሽው ቀረሽ። እኔ የምልሽ እሩታዬ፣ እየሰማሽ ነው አይደለ? አስምኝኔ ቆንጆ። እኔ የምልሽ አረገዝኩኝ አልሽው፣ ላትወልጅ ነው? እን እንዴ፣ ማለት ሩታ፣ አንድ ነገ ልንገርሽ ማለት ነው። ሩታዬን እያወራህ እናንተ አትረብሺኝ ማለት ነው። ሩታ፣ አንድ ነገ ልንገርሽ ማለት ነው የአንቺን ውሸት ብቻ አይደለም ማየት ያለብሽ ማለት ስትዋሺም፣ ምን ማድረግ እንዳለብሽ ዞር ዞር ብለሽ ማየት አለብሽ ማለት ነው። አንዲት እርጉዝ ሴት ቤቢ ሻወር የምታደርገው መውለጃዋ ሲደርስ ደርስ ነው፣ ዘጠኝ ወሯ ሲገባ ገባ። በነገራችን ሌሎቹ የእኔ ቆንጆ አዳምጪኝ፣ እኔ ልንገርሽ አሁን ትልቅሽ ስለሆንኩኝ ልንገርሽ፣ ከአንቺ በሰል ያልኩ ስለሆንኩ ማለት ነው ሩታዬ እና ሳያቸው እዚህ ጋር ቤቢ ሸዋራ ከበርን ምናምን የሚሉ ያጥሮፋይ ስማሽ ምናምን ያደረጉት ሁሉ ባደረጉ በሳምንታቸው በቃ የወልዳዱ ማለት ነው። እውነተኛ ያረገዙት የኔ ሩታዬ ማለት ነው እና ምሳሌም እሰጥሻለሁ። አዳምጪ፣ ዝም ብለሽ ዝምብሻል። አዳምጪ። አዎ፣ እና ሩታዬ ማለት ነው ምሳሌ ልስጥሽ። ሀናን ጣሪቅ የምትባል አርቲስት አለ ቆንጂዬ፣ በይዘው ደስ ትለኛለች። ሶስተኛ ልጇን ወልዳለች በቅርብ ማለት ነው። ፈጣሪ ያሳድግሽ የኔ ቆንጆ ማለት ነው እና ሳምንት አልሆናትም ሳምንት አልሆናትም ማለት ነው ቤቢ ሻወር አድርጋ በሳምንታ ሶስተኛ ልጇን ዱብ አደረገችው አይሽ ትክክለኛ እርግዝና እንደዚህ ነው እኔ ቆንጆ ማለት ነው አንቺ ዝም ብለሽ ቤቢ ሻወር አደረግኩት ያለሽ የጥሮ ፋይስ መሻረኩት ያለሽ ዝም ብለሽ ስትዋሺ ማለት ነው አንቺ ውሸታም ስለሆናችሁ ስለሆንሽ ልበል ውሸታም ስለሆንሽ ሩታዬ ወንድ እውነት የለም እኮ አንቺ ጋር እና አሁን ቤተሰቦችሽ ተሰባሰቡ መጥተዋል ማሻላ ማሻላ እና ምን መሰለሽ ሩታዬ ማለት ነው አረገዝኩ ብለሽ መተሻል እንግዲህ ማለት ነው። እና ያኔ ቤቢ ሸዋር ካደረሽ ወራትን አስቆጠርሽ ማለት ነው። እና መቼ ነው ልጁ የሚመጣው? መቼ ነው ልጁ የሚመጣው የኔ ቆንጆ ማለት ነው። ቤቢ ሸዋር አድርጉ ሴቶች፣ ቤቢ ሸዋር አድርገው የአጥሮፋይስ ማሻ አድርገው፣ አዳምጪኝ፣ አዳምጪኝ፣ ቤቢ ሸዋር አድርገው በሳምንታቸው፣ በሳምንታቸው ነው የሚወዱት፣ እንደሱ። አዳምጪኝ፣ በሳምንታቸው ነው የሚወዱት። ሩታዬ ምን ሆነሻል? በሳምንት ቤቢ ሸዋር ካደረጉ በኋላ በሳምንታቸው በ15 ቀን አስራ አምስት ቀንም አይደርስም። በሳምንታቸው በአስር ቀናቸው ይወልዳሉ ማለት ነው። ምክንያቱም በቃ ኋላስ ደርሰዋል። ዘጠኝ ወራቸው ከገባ እንደ ሰው ዘጠኝ ወሩ ከገባ ይወልዳል ማለት ነው። አሁንም እዛው ላይ ነሽ። አንድም ቤተሰቦችሽ ጋር አበጋዝ ጋር ታረቂ። አልታረቅም። አዳምጪ፣ አበጋዝ ጋር ታረቂ። አልታረቅም። ሩታ ወሰነች ወሰነች። ስንት ጊዜ ነው የምትወስኝ አንቺ? ሁለት ዓመት እኮ ከወሰኝ ሩታ ወሰነች። ሩታ እንደዚህ ያለ ስንት ነው የኔ ቆንጆ ማለት ታይ። ስንት ጊዜ ነው አንቺ የምትወስኙ? አዳምጪኝ አዳምጪኝ ግን የትልቅሽ ነች ቢያንስ በሰግ ያልኩ ነ ማለት ነው። ቤተሰቦች መቼ አልመከሩሽም አደለ? ስለዚህ እኔ ልንገርሽ ማለት ነው ስንቴ ነው የምትወስኙ? ሩታ ወሰነች። ሩታ ውሳኔን ተናገረች። ሩታ ፍርድ ፍርድ ቤት ውስጥ ቀራ። ፍርድ ቤቱ ቀራ እንዴ? ፍርድ ቤት ያላችሁት እናንተ ፍርድ ቤት ማን ያስገባል? የውሸት የውሸት የውሸት ምንድን ነው ይባለው የውሸት ፕሮ ጣፋኝ አይ በቃ እናንተ አስቀምጡት ማለት አ ስለሆናችሁ ማለት የውሸት ፋብሪካን በሚለውን እንዲዳው እና እናንተ ፍርድ ቤት አላችሁ። ምን አላችሁ? ቤተሰቦች ጋር እንግዲህ ትዳር ሁሉን ይሄ ቆንጆ ማለት ማዘርሽ እንዳሉት ማለት ትዳር ሁሉን ይችላል ነው በቃ መታረቅ አለባችሁ። አሁን ማልፈልግም ብላ ብዙ ጊዜ ታርቀናል ግን በቃ አሁን ደግሞ መፍጠን የለብኝም ብላለች። ሌላውን ውለጁ ወለጁ ውለጁ ውለጁ ዴ አንቺ ማለት የእነሱን እኮ ህይወት ረስተው ያንቺን ልጅ የሚጠብቁ ስንት በጎች አሉ መሰለሽ? ማለት ነው ሀሊብ የገዙት፣ ሀፋዛ የገዙት፣ ፓምፐርስ ማለት ነው የገዙት፣ ልብስ ገዝተው የላኩ ሻንጣ፣ የረተቡት ቤቢ ሻወር ያደረጉት እንግዲህ ታውቂያለሽ። እዛም ሂደሽ ልብሱ የሀበሻ ቀሚሱ ምናምን ሁሉ ነገር የለፉት ማለት ነው ያንቺን ልጅ እየጠበቁ ነው በጎቹ። በጎች ሽሮታየ ማለት ነው በጎች እየጠበቁ ስለሆነ ወለድኩ ብለሽ ደግሞ ነው የተወለ ነው እንጂ በቃሻል አሁን በቃ አረገዝኩ ብለሽ እንግዲህ ዓመት በላይ ሊሆነው ነው ማለት እና ከተረገዘ ዓመት በላይ ሊሆነው ስለሆነ አሁን ለበጎቹ ስትሄድ ደግሞ ወለድኩ ብ ወለድኩ ብለሽ ነው የተወለና ደግሞ ወለድኩ በሚለው ደግሞ አያሰራም። እንደ ብዙ ቪዲዮ ወለድኩ በሚለው ሩታዬ ሆስፒታል ገባች፣ ሩታዬ ወለደች፣ ሩታዬ ወደቀች ሩታዬ እንደዚህ ሆነ፣ ልጃችን እንደዚህ ሆነ። ያንን ብዙ ነገር ይደረጋል እኮ አይዞሽ። ብዙ ነው፣ ቢያንስ መቶ ቪዲዮ ትሰሪበታለሽ። አይዞሽ፣ አታስቤና። ወለድኩ ብለሽ ነው የተወለደ ደግሞ። ሩታዬ ማለት ይበቃሽ። ሲቆጥረሽ ቀረሽ እኮ ሲቀጥር፣ ሲቀጣጥር ደግሞ ማለት ነው። ግን ማለት ነው ውሸቱን፣ ቢሆን ለድራማውን ቢሆን አበጋዝ፣ በቃ ሩታ ነው የእውነት ተለያያቸው፣ እንደ ኮንትራት አለቀ፣ እንደ የሩታዬ ማለት ነው። የሩታዬን ሳስበው ኮንትራቱ አልቋል በቃ። ምክንያቱም አሁን እኮ እሷን ትተዋት በቃ ሄርሜላ ጋራ ዘና ፈታ እያለ እየሰሩ ነው። ደግሞ ህርም ላየ ወንድ ሆነሽ መስለሽ መተሽ ነበረ አንድ ጊዜ ሰርተውታ ነሩ ታየ። በዛን ሰዓት ማለት ነው፣ አዲስ እንደመጡ ማለት ነው። እና ሀይሚሻ ሆነው እንዴ፣ የሀይሚሻ ሳልነግራቸው እናንተ የሀይሚሻ ዬ እኔ አልሰድባቸውም በነገራችን ላይ ማለት ነው። ግን አንዲት በግ ስታለቅስ ነበር። ሰላም ቪዲዮች ተልኮልኛል። ትንሽ እናደምጠው እንዲ ሰላም፣ እዬ ሀይሚ እና ብሩኪ ትላንት ወዳን የላኩልኝ ቪዲዮ። በነገራችን ላይ ሀይሚ እና ብሩኪ ተጣሉ፣ ተለያዩ፣ ጥላ ሄደች ብላ እሪ አለኝ። አሞኛል፣ ሄድኩኝ፣ ሞትኩኝ። አንቺ በግ ወደል በግ ማለት ነው። እነሱ እኮ ውሸት እኮ ድራማ ነው የሚሰሩት ድ እናንተ ምን ሆናችኋል ግን እናንተ የአረብ ሀገር ልጆች ግን ምን ሆናችኋል? የአረብ ሀገር ልጅ የምን ልጅ የአረብ ሀገር ሴቶች ማለት ነው። ምን ሆናችሁ ነው ግን እናንተ በጎች፣ የዚህን ያክል በግ የሆናችሁት፣ ድንዝ እዚህ ያላችሁት እነ ሰላምዬ ማለት ነው። እነሱ የሚሰሩት ውሸት ነው፣ ድራማ ነው እንበል። ይስሩ፣ እሺ፣ እነሱ ምን ያርጉ፣ ይስሩ፣ እውነት ይስሩ፣ ሂዱበት ማለት ነው። የእናንተ ማልቀስ ምን ይሉታል? እነዚህ ልጆች እኮ አንደኛ ኢትዮጵያ ኑሮ ውድነት አለ። ስለ ፍቅር የማወራለሁ፣ የኑሮ ውድነት አለ፣ ብዙ ነገር አለ። ስለዚህ ደግሞ እነዚህ በቃ የሚኖሩት አዲስ አበባ ነው፣ ቤት ተከራይቶ ነው የሚኖሩት ማለት ነው። እና ካልዋሹ ታዲያ ከየት ያምጡት ዶላሩን? ካልሰሩ፣ በይቱበት። ሌላ እውቀት የላቸውም መዋሸት ብቻ ነው የሚሰሩት። እዚህ ጋር መጥተው የውሸት ድራማ እንደዚህ ሆንኩት ምናምን ይሄ ነው እንጂ ሌላ እውቀት የላቸውም። ቢሮ ተቀምጠው የመንግስት ሰራ ይዞ መኖር አይችሉም። እንኳን አደለም አሁን የመንግስት ሰራተኛ ደሞዝ በትንሽ ነው፣ ደግሞ አሁን አያዋጣም ማለት እና ሌላ እውቀት የላቸውም። ደግሞ አልተማሩም። ሀይሚሻ እራሱ ትምህርቷን አልጨረሰችም። ትምህርቷን ብጨርስ ኑሮ እዚህ ሚዲያ ላይ ትባላለች ነበረ በልጅነት ደ እንደ ሚዲያ ላይ መታየት ጥቅምና ሀይሚ ራሱ ትምህርቷን አልጨረሰችም። ባለፈው እንደዚህ ተመዘገበች መውሸት ነው ትምህርታቸው ምንም አልጨረሱም፣ ሁሉም ማለት ነው። ሃይሚ ብትሉ ብሩኬ ብትሉ አብሬሽ ብትሉ ሩታ ሁሉም በቃ ትምህርታቸው። እንደውም ፍቅር እየጨረሳል መሰለኝ አሁን በዚህ እየተማረች መሰለኝ እንደዛ ነገር ማለት ትንሽም ብትል ቀድማችኋለች ማለት እና ትምህርት ያኔ ይውቀት ያኔ ስራ ይዘው ቢሮ ይዘው የሆነ ነገር ወይም እንትን ብለው መቀመጥ አይችሉም። ታዲያ ካልዋሹ እንዴት ምን ሰርተይ ብሎ እና የእናንቱ የእነሱን ውሸት እውነት አደርጋቸው አድርጋቸው ወያው ሄዳቺ ቤተሰብ ቢሞት ብሽ እኮ እንደዚህ አትሆኝ። በጣም ስቅ ልሞት ማለት ነው። ፍቅርዬ ደግሞ ትላንት ወዲያ ያው ትላንትና ቢዚ ነበርኩና ማለት ነው እና ባህር ምናምን ስለከረምኩ ሶስት ቀን ምናምን ትላንት መጥቼ ስራ ነው የገባሁት። እና ትላንት ወዲያ ነው የመጣሁት። ትላንትና አልሰራሁም ማለት ነው። እና ፍቅርዬ ከሱ ጋር መታለች ማለት ነው። በነገራችን ሁለት ቆንጆዎች በጣም ነው የሚያምሩት ማለት ነው። እና ምንድነው? እናንተ እነዚህ ልጆች ደግሞ በተለይ ፍቅር ማለት ተዋት እንጂ ተዋት። ሙስሊም ጋር ብትመጣ ምን ችግር አለው? ፍቅር ሙስሊም ጋር ብትመጣ ምንድነው ችግሩ? እንዴት ነው? አንዳንዶች ደግሞ የሙስሊም ጥላቻ አለባቸው። አንዴ ሶ ዋት? ለምንድን ነው እናንተ? ምንድን ነው ግን አንዳንድ ሰዎች ያለው በጣም በቃ የሙስሊም ጥላቻ አለባቸው። የእውነት ሁሉም ማለት አይደለም፣ አንዳንዶቹ ማለት ነው። ምንድን ነው እንደዚህ? ልጆች እኮ ፍቅር ደሞ ተዋት፣ ትደግ። ትንሽ ልጅ ናት አባት የላትም። የፈለገችው ጋር እየመጣች ትስራ። መባብቷ ነው በቃ። ኢሳቅ ጋ መጣች ማለት ፍቅረኛ ሆኖ ማለት ነው አይደለም እኮ። ያንኛው ጋር መጣች ማለት ሙ ያ ክርስቲያኑ ልጅ ማለት ነው ያው የሱ እምነት አይነት ማለት እሱ መጣ ማለት ይጀርጋደው ማለት እሱ ጋር ሰራኝ ማለት ፍቅረኛዋ ነው ማለት ነው አይደለም እኮ አይደለም። ይቺ ልጅ ትስራ ትደግ፣ የፈለገችው ጋር እየመጣች ትስራ ብዙ ወንዶች ጋር አስር ወንዶች ጋር በተመጣ አስር ወንዶች ፍቅረኛዋ ናቸው ማለት አይደለም። ምኑ ናችኋል እንኳን አይደለም ፍቅርና እንትና አብረሽ እና ሩታ ራሱ ፍቅረኛ አይመስሉኝም የጊዜያዊ እንትን ናቸው። የጊዜያዊ ማለት ነው እንጂ ወደፊት አብረው የሚቀጥሉ አይደሉም። እንኳን አይደለም ፍቅርና ይሳያቅ ማለት ነው እና ሩታ ያዘችው አማረሽ ምናምን ምትሏላችሁ ይሄ ስራ እኮ ነው። ሩታ የይስሐቅ ፍቅረኛ መሰለቻችሁ እንዴ? ንክትም አያረጋት በእንጨትም አያነካት ሲጀመር ማለት ነው። ሩታን ከአብሬሽ ውስጥ ከአብሬሽ ውጭ የሚነካት ወንድ አንድም የለም። አስረግጬ ነው የምነግራችሁ። የለም ከ በየት እዚህ ሚዲያ የመታ የረከሰ ሴት የረከሰችን ሴት ሲጀመር ወንድ ልጅ አይፈልግም የተከበረችን ሴት እንጂ ማለት እና ይስሐቅ ሩታን አይደለም በእንጨት አይነካትም ማለት አይመኛትም ማለት ነው። እኔ ልንገራችሁ አቅፋ ስለመጣ ሌላ ነገር አታርጉ ማለት እና ፍቅርዬ ደግሞ ትስራበት ትደግበት ጥላቻ አይኑራችሁ የእውነት እምነት የግል ነው ሀገር የጋራ ነው እኔ በእኩልነት አምናለሁ በነገራችን ነው አንዳንድ ሰዎች ግን እያናደዱ ነው ማለት ነው በቃ ለምን ጥላቻ ለምን ለምን ኧረ በጣም ነው የሚያስጠላው ሀገር የጋራ ነው እምነት የግል ነው የፈለገችው ጋር ትስራ አይመለከታችሁም አበረታቷት የምሰራው ስራ ነው እንጂ ፍቅረኛሞች ወይም ባለዳሮች አይደሉም አይደሉም